አሰላሙ አሌይኩም ወረሐመቱላሂ ወበረካቱሁ። ወዲና የተከበራችሁ ኤቱ ፋሚሊ እንዴት ናችሁ? እንኳን አደረሳችሁ። ኢድ ሙባረክ። በአራተኛው ቀን እንዴት ናችሁ? ሰላም ናችሁ? እንዴት አለፈ ኢዳችሁ? ዛሬ እኔ ልብስ እያስተካከልኩት ነው። ችለውራበያ ነው እንጂ ስራ አልተመቸኝም። ቪዲዮ እየሰራው አይደለም። ያው በኢዱ እንኳን ማለት ነው እንኳን አደረሳችሁ ለማለት እንኳን አልቻልኩም። እና ልብሴ ደግሞ ሁሌ ያስተካክላለሁ እያልኩኝ የሻንጣ ከተዘጋጀ አመት ሊሆነው ነው። ሀገር ያገባለሁ እያልኩኝ ግን ያው አለ ያለው ቀን ሲደርስ ነው የሚገባው መሰለኝ። እስካሁን አልገባውም ማለት ነው። እና የምፈልገውን ነገር ምናምን የሆነ ሻንጣ አሁን ላይ እኔ ገና መሄጃ ልትሄዱ ስትሉ ደግሞ የምጨማምሩ ነገር ይኖራል። አሁን ላይ ሞልቶብኛል ማለት ነው። እና አሁን የምፈልገው በቃ ማጣራት የመረኩ መለየት ይኖርብኛል። ታርጎ ምናምን መላከል ፈልግ ስለዚህ ማለት ይኖርብኛ ማለት ነው። አነሳሳት ይኖርብኛል። እንደዛ ነው እና እንዴት ነበር ኢዳችሁ? እንዴት አለፈ ውዶችዬ? በነገራችን ላይ ማለት ነው ልብስ ስለ ልብስ ካነሳ አይቀርም በተለይ በአጭር ጊዜ በሁለት አመት ኮንትራት ምናምን? መሄድ አገራችሁ ሁለት ዓመት ጨርሽ ማለት ይህ እንደዚ አጠር ባለ ጊዜ መመለስ የምታስቡ ልጅ ትንሽ ትንሽ እያላችሁ ነው። ዕቃ ልብስም ሆነ ምንም ሆነ የምትፈልጉትን ነገር ብዙ ከተት መሰብሰብ አያስፈልግም ግን ለዛው ጥቂቱንም ቢሆን እንትን ማለት ያለባችሁ ማለት ነው። ማጠራቀም አንዴ ልትሄዱ ስትሉ ብቻ ሻንጣ ልብስ ምን ሁሉ ነገር ተሟልቶ የሁለት ወር የሶስት ወር ዲሆን መጨረሻ ላይ ደግሞ የሆነ ያለ ፕሮግራም ወጪ ያስወጣል ማለት ነው። ከመጀመሪያውንም ቀስ ብላሱ ሲሆን ማርኩ እኔ የሆነ ሰዓት ጓደኞቼ ሺህን ሲጠልቡ አብሬ ለእንትን እያልኩኝ ለትራንስፖርት እያልኩኝ ከትትትም እንደዚሁ በጋራ እንደዚህ ጓደኞቼ ምናምን ጎረቤቶች አሉ እነሱ ጋር ማለት ነው። እንደዛ እያደረኩ ነው ትንሽ ትንሽ እያልኩ እዚህ ያደረስኩት አሁንም ግን ማድሪ ምን ምን ተቸ ምኑን እንደሚይዘው ግራ ግብት አድርጎኛል እና በስቶብኛል ማለት ነው። ያው እና ቪዲዮ ሰርቼ ነበር ባለፈው አለቀኩላችሁም እንጂ ማለት ነው። መሰለታ ነው። ስለሴቶች እያወራሁ ነበር በነገራችን ላይ ማለት ነው። እኔ ሁል ጊዜ ስለኛ ነው ማውራት የምፈልገው። በተለይ አረብ ሀገር ስላለን ልጆች ማለት ነው። እኛ አረብ ሀገር ያለን ልጆች አድርዬ የሆነ አኗኗሪ ነገር ወላም እንዴት ነው የምንባለው? ብቻ የሆነ አሟሟቂ የሚዲያው አሟሟቂ ኮሜንት ውብ ጌትም ቪዲዮ ማለት ነው ኮሜንት የሚጽፈው መዳም ቅመም ምናምን በቃ ግን በቃ ጥሩ ቦታ ላይ ደግሞ ይሄ በጣም አስፈላጊ የሚባል የሕይወት ትምህርት የሚባል ቦታ ግን አላይ የመዳም ቅመሞች ኮሜንት ማለት ነው። እኔ እጅብ የሚያደርግ ያ ማለት እኛን ላይ እኛን የሚያበረታ እኛን ካለንበት ሕይወት አንድ እርምጃ ከፍ የሚያደርግ ነገር ላይ አይደለም የምናየው ማለት ነው። ሁሌ የእለታዊ መዝናኛ የምናን ነገር ዛሬን ብቻ የሚያዝናና ነገር ላይ ጊዜያችን ማሳለፍ የለብንም እና ውዶችዬ ምንላችሁ ፈልጌ ነው፣ ራሳችንን ጥሩ ነገር ላይ እናዋል። ፎዝ ዩቲዩብ የምትባልች ካወቃችኋል እሷ ማለት ነው። አሁን ሰሞኑ ገብታለች ሀገሯ ማለት ነው። እና ኢትዮጵያ ያሉትን ዩቱበሮች አብራ መስራት ምናምን ፈልገ ዩቱብን ማሳድግ ፈልገ ስታናገራቸው ምንድን ነው አይዲያሽ ምንድን ነው ስለምንድነው የምታወሪ ብለው ሲጠይቁኝ አለች ስለ መዳም ቅመሞች ነው። ሀገራችሁ ግቡ። ሀገር ላይ ሰርቶ መቀየር ይቻላል። እንደዚህ እንደዚ ወደ ሚዲያው ያኔ በሚፈልጉት ነገር አሁን ግዴታ አሁን ዩቱብ ላይ ፎቶችሁን አስገብታችሁ ምናምን ተመነቃሩ ይዘፍኖ ወይ ደግሞ ተገላልጦወቶ ምናምን ነገር አይደለም። በጥሩ ነገር የምሰሩትን ነገር ብቻ እያሳያችሁ ራሱ መስራት ይችላላችሁ። ዋናው የሚሰራ ነገር ይኖር እንጂ ማለት ነው ዋናው አይምሯችሁ ላይ የምታወሩት ነገር፣ በእጃችሁ የምትሰሩት ነገር፣ ምግብ የሚሆን ጽድያት የሚሆን ምንም ሆን አገር ቤት ደግሞ ነፍን የሚሰራ ነገር መውቷል። ያውዝህ ነጻነት ስላላለ ነው ዝህ የማይመቸው እንጂ ማለት ነው። በእነሱ ቁጥጥር ስር ስለሆን በሰዎቹ እነሱ የሚፈልጉትን የማይፈልጉትን ነገር ያህም ምግብ ነበረ መቀረጸው መስራት የምፈልገው ግን እነሱ ፈቃደኛ ስላላ ነው። ማለት ነው። በርግጥ ተመልካች የለውም እሱም ቢሆን እና ምን ልላችሁ ነው? ራሳችንን የምናሳድግበት ነገር ላይ እንገኝ። እኔ ብዙ ጊዜ ምና ስንሰበሰብ ራሱ አሁን እንደዚህ በዓል ሆኖ ምናምን ስንሰበሰብ ራሱ የምናወራው መዳም ይሄን ገዝታልኝ አራ፣ አሁንማ እዩቱ ቪዲዮ ላይ ራሱ ቲክቶክ ላይ ምን ላይ መዳም የገዛች ልብስ እየተባለ ይሄን ኬሻ ኬሻ ቢጃማችሁን እያዋጣ ምናምን እያሳየ መተለቁን ምናምን ጠፍቷቸው ነው የእኛ ቀድር የእኛ የሚሆነን ነገር ጠፍቶባቸው፣ አይደለም እነሱ በእኛ ሙድ እየያዙ ነው። ዝም ብለው ተገዛ መባሉ እዛ ላይ ደግሞ ስበሳሽ ስለሚፎካከሩ እኔም ለሰራተኛ ገዝቻለሁ፣ እኔም ለሰራተኛ እንደዛ ነው እንጂ ያው ጥሩ ይኖራሉ በዛ መሃል በእርግጥ አስበው የሚገዙ ጥሩ ነገር ግን ቢሆንም ብዙ ጊዜ ግን እኛ እነሱ በገዙት ልብስ ላይ እናንተን ላይ ብቻ አይደለም ትኩረታችን መሆን ያለበት ማለት ነው። ትኩረታችን መሆን ያለበት አላማችን ላይ የመጣንበት ነገር ላይ ጥሩ ጥሩ ነቲሞ ማለት ነው። ጥሩ ነገር እኔ ማለት በቃ እኔ የምነግራችሁ ራሴም ላይ በዙሪያም ካሉ ሰዎች የማየው ነው እና ለምሳሌ እኔና ጓደኛ ያጎንብጎን ሆነን እሷ የምታየው እና እኔ የማየው የተለያየ ነው። እሷ በቃ ኢትዮጵያ ያለቀላት፣ በቃ ገደል ገባች፣ ጨርሶ ሰው ለማኝ ሆነ፣ እንዲህ ዝግ ሆነ ምናምን። ደግሞ በጎን ደግሞ እንዴት ነው ራሴ መቀየር የምችለው? እንዴት ነው አገሬ ሂጅ ለእኔ የሚ የሆነ ለልላ ሰው እንደገና ታናናሾቼ ካስሬ ያሉት ሰዎች ስደት በቃ ስደት እንዲያ ይመኙ ማድረግ የምችለው አገሬ ላይ የእኛን ያሳለፍነውን ነገር በምን አይነት መንገድ ነው በጥሩ ነገር መቀየር የምንችለው? ለምን እኛ ተስር ያሉ ልጅ እንዲያ ሊቆጥሩ ይችላሉ? መተው ስላላየት እዚህ ያለውን ነገር አይረዱም። ይዘን የምንሄደው በተስጣሽ ምናምን ላይመርላ ከላይ መቅላታችን ምናምን ነው የሚታየው ውስጡ ስንቶ የታመመ ሰው ነው ከላይ ቀልቶ የሚታየው ማለት ነው። እና ይህን ይህን ነገር አይታይም፣ የውስጥ የሚያውቀው ራሱ ፈጣሪ ውስጣችን የሰራው እሱ ስለሆነ ማለት ነው። እና ውጆችያ በእኛ ላይ መዳም ቅመሞች ላይ ሀገር አረባ ሀገር ኑረው በእኛ አድገው ዩቱባቸውን አሳድገው ሚዲያቸውን ከፍ አድርገው እዛ ገብተው በእኛው ገንዘብ ማለት በእኛው ገንዘብ ስላችሁ፣ ሚዲያው ብር ይከፍላል ዩቱብም ሆነ ቲክቶክም ሆነው

ምን ረዳውም ነገር የምናስብበት ነገር ብዙ ስለሆነ እና ውዶች እየሁላችንም ማለት ነው ከኔም ከራሴ ጀምሮ ጥሩ ነገር ላይ እናሳልፍ ጊዜያችንን ራሳችንን ለመቀየር እንሞክር፣ እናስብ። ተሰናችሁ ለመጣ ነው ልጆች፣ ልጅ ያላችሁ ማለት ነው እ ለተዳራች ማሰብ አለብን መራራቅ በበዛ ቁጥር ማህር ላይ የሚፈጠረው ፈርቅ ነው የሚበዛ እንጂ መስማማትና በዛው ልክ ፍቅሩ ምኑ እየጠፋ እየጠፋ እየጠፋ ከኛ ይልቅ ገንዘብ እየተወድድ እየተወድድ ላ ለምን ልጅ አይሆነው ማለት ነው። ነፍስ እያወቀ ገንዘብ እየጣመው ሲመጣ ምናምን እንደ ልቡ ገንዘብ መጠቀሙ ነው የሚያዩ ከኛ ይልቅ ማለት ነው እና እንደዛ ነው የምላችሁ?

የጉልበት ስራ ጉልበት እየደከመ እየቀነሰ ነው የሚሄደው። ይሄ ደግሞ እየሰራችሁበት በሄዳችሁ ቁጥር አይምሯችሁ እየጎለበተ እና ጥሩ ነገር እያሰበ የተሻለ ነገር እያለመ ቅድ እያወጣ ምናምን በቃ እንደዛ ነው ከፍ እያለ የሚሄደው ማለት እና ሁላችሁም ሁላችንም በቃ ሀሳባችን በቃ የሆነ ከፍ ያለ ጥሩ ጥሩ ነገር ጥሩ ነገር እንማር በቃ እንደዛ መዋያችን እናሳምረው። ዝም ብለን ሰዎቻችን መጥፎ ጎን ብቻ ስናወራ አንዋል። ሰዎቻችን አብረን ያለንባቸው ሰዎች ራሱ ስለ እነሱ መጥፎ ከምናወራው በላይ ማለት ነው የራሳችን ላይ መዋል፣ ራሳችን ስተትም ከሆነ የራሳችን ስተት እንዲሆን አድርገን ማመን ጥሩነትም ከሆነ በቃ እንደዛ። ለምን እኛን የመጣንባቸው እነሱ አልመጡብንም። ሲቀጥል ደግሞ እነሱ ትተናቸው ስንሄድ ወይ ደግሞ የሆነ ነገር ስንሆን እነሱም አርግፈውን እኛም አርግፈናቸው ስለሆነ የምንቀራው እኛ ናት። እነሱ ጋር የሚያገናኝን ነገር የለም። እነሱም ገንዘባቸውን፣ እኛም ደግሞ እኛም ለብራችን፣ እነሱም ለጉልበታችን ነው ማለት ነው የሚያስቡት ስለዚህ ስለ እነሱ ስለ እነሱ ማውራት ምናምን ነገር አያስፈልግም። ንስሩ ክባር ጎትቶ ስራ ላይ ብቻ መጠንከር፣ መበርታት፣ ጥሩ ነገር ማሰብ ረዥም ዓመት አረብ ሀገር መቆየት ምናምን ነገር ታይምሯቸው አወጣቸው ሰሉት እንዴት ቶሎ ተስተካክሌ ነገሮችን ቶሎ እንዴት ማንትና ተርቲባ ሲያቸው ወደ ሀገር መለሳለን የሚለውን ነገር ሁላችንም እናስብበታል አሉኝ። አገር ቤት ያለ ሰው መቼም የኛ አይመስለኝም፣ ግን አገር ብላለ ሰው ግን እንሻላ ቪዲዮ ሰራለሁ።